የኔ ዓለም የኔ ህይወት፣ እንዴት እኮ ናፍቃኝ እንደነበር ዳዊት፣ ና ማየት እንዴት እንደምታሳዝን ግን ፎስ ዳታን እኮ በናት፣ ለምን ውስጥ አታስተኛት እንዴ? ገና እኮ ነው ካገኘኋት፣ አሁን አልጋ ላይ ባደርጋት የምጠፋብኝ የምጠፋብኝ ነው ይመስል። አታስቢ፣ ከዚህ በኋላ የትም አትድብሽ። ምሽል ዳዊት፣ እንዴት እንደማመሰግንህ አላቅ መቼ አላገኛትን ብዬ እኮ ተስፋ ቆርጬ ነበር። እኔ እኮ ምንም አላድርግ ከዚህ በላይ ብቻ ምንም ቃል የለኝም። ደግ ፈጣሪው ለታሃን ይክፈልል። እኔ እኮ ይሩቅ ሰው አደለም ደም ይወልሽ። ከእኔ በላይ መመስገን ያለበት ሰው አለ አውቃለው። እኮ ሁላችሁም ልጄን ለማግኘት ብዙ ነገር አድርጋቸኋል። ግን አምጥተ ልጄን የሰጠኸኝ አንተ ብቻ ነ። ሺዊ እጅሽን እኮ ይደግምሻል። ለምን ውስጥ አስገብተሻት ተስተኛት። በፍጹም ከእጅ አለያትም። ያኔ ጥያት ባልወጣ ኖሮ አጠፋብኝም ነበር። ግን ቆይ ማን እንዳደረገው የምታውቀው ነገር አለ? ለጊዜው ለአንቺ ደህንነት ሲባል ማነታቸውን አልነግርሽም። ቢያንስ እንኳን ለፖሊስ መናገር አለብን እኮ እሺ፣ የእኔስ ልጅ ተገኘች፣ ሌሎች ሰዎች እንዲጠነቀቁስ ማድረግ የለብንም። አሁን ውልሽ ከልጅሽ ጋር በጣም አሪፍ ጊዜ አሳልፊ፣ ሌላውን ነገር ለእኔ ውሽ። ተማመንብሃለሁ። በህይወቴ እንደዚህ ደስ ብሎኝ አያውቅም። እኔም ደስተኛ እንድትሆኚልኝ ብቻ ነው የሚፈልገው። አይ ፈጣሪ ከዚህ ሁሉ ጊዜ በኋላ ልጄን አገኘዋት። ግን ጥሩ ሰው እጅ ላይ የነበረች ነው የምትመስል። እኔ ኮ ልጄን ጉስኮል ብላ ማገኛት ነበር ይመስል። አይ በጣም ደህና ናት፣ ፈጣሪ ይመስገን። ይልቅ አስገቢና ያስተኛትና የምትበላው ነገር አዘጋጅላት። ዳዊት እንዳትስቅብኝ ግን ምን አይነት ምግብ እንደማበላት ራሱ እኮ አላውቅም። እንዴ ከዚህ በፊት ወለሽ አሳድገሽ አታቂ፣ እንዴት ልታቂ ትችያለሽ? ስለዚህ ወልደሽ ስድስት ወር ያለፋቸው ሕጻናት ልጆች ምን እንደሚመገቡ ሰርች እናደርጋለን። ካሉንም ደግሞ ማየ ጋር እንደውላል። እሺ በቃ እኔ ላስተኛት፣ ና ወተት ላፍላላት። አንተ ደግሞ ትጠብቃታለህ። እሺ በቃ ተሻት። ምን መጣ? እሺ ሄሎ እማዬ፣ እኛ ሰላም ገብተናል። ምንም አታስቢ። አንቺ መምጣት አይጠብቅብሽም። እንዴ ቆይ እንዴት እንደዚህ በአንዴ ልትናፍቅሽ ቻለች? ችግር የለም ይዘናት እንመጣለን። በዛውም እናቷን ትተዋወቀታለች። ዊ በጣም ደስ ያላት ደስ ብሏታል። አዎ፣ ኧረ በጣም ደህና ናት፣ እግዚአብሔር ይመስገን። አሁን እኮ እንደመደወልኩልሽ ምን ምን ምግብ መብላት እንዳለባት ልጠይቅሽ ነበር። ቆይ እማዬ፣ እናቷ አላገናኝሽ ከኔ እሷ ትሻላለች። አሁ አንድ ደቂቃ እሺ። በስተ መጨረሻ እናትና ልጅም ተገናኙ። ልጅን ድጋሚ ካልጠበካት መቼም እንዳትገኝ አድርጋ ነው ሳሩ የምትሰውራት። አታስቢ በአሁኑ እንኳን ወንድሟም ስለሚያውቅ በዚህ ልክ የምትዳፈር አይመስለኝም። ሳሮን እንኳን ዳዊትን ቀርቶ ፈጣሪዋን እንኳን አትፈራ። ባይሆን እኔ ግራ የገባኝ የዳዊት ነገር ነው። አዎ መቼስ አንቺም ከሳሮን እጅ እንዳስመለጥሽት እሱንም ጭምር ያውቅ ይሆናል። ቆይ ግን አንተ ለልጅ ምንም አይነት ስሜት የለህም? ደግሞ ምን ልትይ ነው? ይኸው ከመጣሽ ቀን ጀምሮ አጠገቧ ላይ አየሁክም። ሴትዮ ሳሮን እኮ አለች። ጭራሽ ጉሮሮይን አንቃ እንድገለኝ ነው እንዲያሳብሽ። አንተ ሁልጊዜ እሷ መፍራት ሳይሆን ልክ ማስገባት ነው ያለብክ። እኔ ከማይለወጥ ሰው ጋር የሚያባክነው ጊዜም ጉልበትም የለኝም። ልክ ነክ? ግን ለልጅ ቅንጣት ያህል እንኳን የምታስብላት ከሆነ አሁን ከሳሩ ልጠብቃት ይገባል። ከዚህ በኋላ ግን ህይወትን የምትለቃት አይመስለኝም። እኔ ግን ያሳስበኝ ዳዊት በዚሁ ከቀጠለ የኔና አንቺ ነገር ጉዳችን ነው የሚፈለው። እሱ ታወቀ ማለት እኮ በቃ አበቃል። ቆይ ግን አንቺ ምን እያሰብሽ ነው? እኔ እንደሚታየኝ ከሆነ አንቺ ሀሳብሽ ሳሩን ማጋለጥ ነው። ግን ይሄ ድብብቆሽ አይበቃም። እስከ መቼ ነው እንደዚህ የሚቀጥለው? ቆይ አልገባኝም። ለዳዊት እንድነግረው ፈልገክ ነው? ግን አንቺ ሲመች እኔ ሳታማክሪኝ ነው አሳልፈሽ ነው የምትሰጪ እሱን ከመዋሸት በፊት ነበር ማሰብ የነበረብ ቆይ ግን አንቺ ምን ተማምንሽ እኔም እንዳንተ ጨንቆኛል እኮ ሳሚ አይ አይመስለኝም እንደማይሽ ከሆነ እኮ ምንም ነገር እያደረግሽ አይደለም ዘና ብለሽ ከሆነ ቁጭ አልሽ ሳሚ አትነዝንዘኝ በእናት በቃ ሁለታችንም አብቅቶልናል እኔ ግን ምንም ማምለጫ የለኝም ከሁሉም ሳለውን ቀረው በገዛ እጄ ሰው ሆኖ የማያጠፋሱ የለም ግን ሁሌም ከስህተቱ የማይማር ሰው ነው ደደብ ዳዊት ጥሩ ልጅ ነው አንተ ይቅርታ ከጠየቀው ይቅርታ ያርግልሃል አታጽናኝ ባክሽ ምንም ተስፋ የለኝም የምርሳሚ ከልብ እንደተጸጸትክ ያስታውቃል በጣም አስገርመኛል ምን ዋጋ አለው አንቺ እንደተረዳሽኝ ሌሎች አይረዱኝም ለነገሩ በነሱም አልፈርድባቸውም ማሁን ጥፋት ነው ያጠፋሁት በቃ እንደዚህ አትጨነቅ አንተ የምትችለውን ነገር በሙሉ አድርገሃል ልጅቷንም ለማግኘት ሳሮንም ለማስቆም ቅድም እየወቀሽኛል ነበር እንዴ አሁን ደግሞ ተገልብጠሽ ሙገሳ ያ ሁሌም ስለምንጨቃጨቅ የአፋ ምን ሆኖብኝ ነው ለውጥን ግን እያየሁት ነው። በደንብ እድሜ ብዙ ነገር ያስተምራል። ኑሮ እና ጓደኛም እንደዛሁ የዳዊት መልካምነት ህይወት ደግሞ በአንተ ምን ያህል እንደተጎዳች ስላየክ ነው። ምን ዋጋ አለው? ሁሉም ነገር የገባኝ ካለፈ በኋላ ነው። በተለይ ደግሞ የህይወት ነገር እንደ እግር እሳት ነው የሚያቃጥለኝ። ሳሚ፣ እሷንም ከልብ ሁኖ ይቅርታ ጠይቃት። ህይወት ያን ያህል ቂም የምትይዝና ሰው የምትጠላ ሰው አይደለችም። በዛ ላይ ደግሞ በመሀከላችሁ ልጅ አለች። መቼ ስለሷ ስትሉ ማገናኘታቸው አይቀር። አይ አይመስለኝም አሁን እኮ የሷ ጀግና ዳዊት ነው። የልጇም አባት ደግሞ እንዲሆን የምትፈልገው ዳዊትን ነው። እሱ መቼ የማይሆን ነገር ነው። ማለቴ የዳዊትና የህይወት አብሮ መሆን አብሮ እኮ ነው። ነው ያለት ሩት፣ እንደዚህ አይቀጥልም። አልገባኝም ማለት። አሁን ምክንያቱን ልነገር አልችልም። በቃ ወደ ቤት ልግባ እንዴ። ሁሌም ልብ አንጠልጣኝ ነገር እንደ ነገርሽ ነው። ግን አንድም ቀን መጨረሻው ነገረሽኝ አታውቂ። ማትረቢ ምን አይነት ሆነ ዳዊት ዳዊት ዳዊት ቆይ ለምንድን ነው በመንገድ ውስጥ የምትገቡት? ህይወት አልለቀሽም። እሺ፣ ይህ ደስታ የሚቀጥል መስሎሽ ነው አይደል? የማትረቢ እሺ ጀግ ነው። ህፃኗን እኮ የት እንዳገኛት አልነገርከኝም። አሁን እንዲሆን ስላልፈለግኩኝ ነው። ሲቀጥል ደግሞ ህይወት በዚህ ሁኔታ ባትሰማ ጥሩ ነው ብዬ ስላሰብኩኝ እንደዛ ይሻላል። አዎ ቀስ ብንል ነው የሚሻለው። ደግሞ ለዚህ ሁሉ ነገር ምስጋና ነው ሩት ነች መውሰድ ያለባት። እንዴት ማለት? ቆይ እሷ ምን አደረገች? እሷ ናት እኮ ልጅቷን አግኝታ ደግሞ እንድትሄድ ያደረገችው። ያደረገች አረባከ እንደዛ ነው እንዴ? አትግርም። እኔ በጣም ነው የኮራሁበት። ለሰዎች ይሄን ያህል ተጨንቃ፣ ይሄን ያህል ርቀት መጓዟ በጣም ነው ያስደንቀኝ። ሩት እኮ በጣም ጎበዝ እና አስተዋይ ልጅ ናት። እንኳንም እህት የሆነች። ታውቃለህ፣ ያደገችው በሌላ ሰው እጅ ስለሆነ በቃ ባህሪዋ በጣም አስቸጋሪ እንዳይሆን ፈራ ነበር እሰጋ ነበር እንዳገኘናት አካባቢ ትንሽ የሱስ ችግር ነበረባት ግን በቃ ወርም አልፈጀባትም ወዲያው ነው ያቆመችው ምን ሩትና ሱስ አዎ ስትታይ እንደዛ አትመስልማ አይደል አረ በጭራሽ እኔ ችግር ውስጥ እንዳትገባ ስለምፈራ ሁል ጊዜ ተይላት ነበር እሷ ግን ሁሉ የምትክክል የሆነውን ነገር ነበር የምታረገው ያው በእናት ወታ እኮ ነው አዎ እማዬ ራሱ እኮ ልክ እንደሷ ለሰው አዛኝ ደግ ሩሩ ናት። ይገርማል። አሁን ራሱ እኮ ሕፃኗን አፈቀችኝ ካልመጣ እያለች ነበር። የት? እዚህ አዎ። እኔ ደግሞ ለሕይወት ልጅቷ አዛ እንደነበረች እና ሩት እንዳገኘቻት አልነገርኳትም ነበር። እንዲ እና ታዲያ አሁን ማዘር ይመጣሉ ማለት ነው? አይ፣ አንቺ እንዳትመጭ እኛን እመጣለን፣ መጣለን እናም ነገር ብዬ አሰማንኳት። እኔ ግን የሳሮን ነገር ለአንተም ታየህ አይደል? ይኸውልህ ዴቫ፣ ሳሮን ተለውጣለች ሲመስለኝ፣ ገንዘብ ነው ገንዘብ ደግሞ ሰውን ይለውጣል። አላውቅም እሷንም እንደማደርጋት ምንም አላውቅም። በተለይ የማየ እንደዚህ ሆና ካየቻት ራሷን ነው የምትሰጠው። አዎ አንተ በህይወት ማድረግ ያለብን ነገር አድርግ። አውቃለሁ እህት ናት፣ ግን ሰዎች የምትበድል ከሆነ የግድ ኃይል ትባል ይገባል። መስሪያ ቤት ራሱ የሥራ ባልደረቦቿ ብዙ ነገር ነው የሚያወሩት። አላውቅም፣ ግን ሙሉ ለሙሉ እሷ ላይ የሚጠቁም ምንም አይነት መረጃ የለም። ይሄ ሁሉ ነገር ያለምንም ነገርማ አይሆንም። የሚባለው ነገር ካረጋገጥኩኝ ግን እኔ ራሴ ነኝ ሁለት እጇን ይዤ ለፖሊስ የምሰጣት። አዎ፣ እንደዛ ነው መሆን ያለበት። እንኪ አይምሮ እኮ በብዙ ነገር ተወጥሮ የራሴን ስራ እንኳን በስነ ስርዓት መስራት አልቻልኩም። ይገባኛል እኮ የፋሚሊ ኬዝ ከባድ ነው በጣም። በተለይ የቤቱ ታላቅ ነው፣ አርአያ ነው ለታናሾቹ። ስንትና ስንት ነገር ያስተምራል ብለህ የምታስበው ሰው እንደዚህ ሆኖ ስታዩ በጣም ከባድ። እርግጠኛ ነኝ ሳሮንን የቀየራት ገንዘብና ገንዘብ ብቻ ነው። በዚህ ዘመን ጩቤ የሚማዘዙት ወንድምና ወንድም የሚገዳደሉት በገንዘብ ምክንያት ነው። እሷ እኮ ያላት ስራ ይበቃት ነበር። የምትረዳው ሰው ወይ ደግሞ የምታስተምረው ልጅ የላት። ለምን ይህን ያህል ገንዘብ እንደዚህ እንደምትወድ አላውቅም። ሰዎች ገበያቸው ሲጨምር በዛው ልክ ምኞታቸውን ይጨምራል። እና እያያቸው ጤነኛ የነበሩ ሰዎች እያያቸው በጭንቀት ያብዳሉ። አረ ጎመን በጤና እኔ ሽሮዬን እየበላሁ መኖር ነው ፈልገው። እንደዚህ አይነት ጭንቀት አይመቸኝም። ግን ቆይ ከሽሮ የተሻለ ለመብላት አለ ባህር አቋርጥ የምትሰደድ አዎ ግን ሽሮዬን ምስር ካደረኩኝ ይበቃኛል። ሌላ ነገር አልመኝም። አልሸሹም ዞራሉ። ከምስር ወደ ስጋ ትላል። ከሳይክል ወደ ሞተር፣ ከዛ ደግሞ ወደ መኪና። ቀስ በቀስ ቀስ በቀስ እያለ ደግሞ ከጭቃ ቤት ወደ ሲሚንቶ ቤት ትላል። ያው የሰው ልጅ ምኞት ደግሞ አይሞላም። ትክክል። በቃኝ አንልም። ግን አንዳንዴ ድህነት ጥሩ ነው፣ በጣም ሳይበዛ። አዎ ግን ሲበዛ ደግሞ አምላክን ያስክዳል። ገንዘብ ሁሉንም ነገር መግዛት አይችልም። ያው ድህነት ደግሞ ምንም ነገር መግዛት አይችልም። ልክ ነው። ሳሮን ይህን ሁሉ ነገር አደረገች፣ ግን ደግሞ በዚህ ነገር ደስተኛ አይደለችም። ምክንያቱም የሄደችበት መንገድ ህሊኗ ስለሚወቅሳት ነው። ፈጣሪ ጨርሶ እንደሚባለው አይነት ክፉ ሴት እንዳትሆን በጣም ነው የምጸልየው። ግን ደግሞ አንዳንድ ነገሮችን ለምን እንዳደረገች ስለማቅ አልፈርድባት ክፉ ለመሆን ምንም ማብራሪያ የለውም። ፈጣሪኮ መጥፎ ነገር ላደረገ ደግ ነገር አድርግለት ነው የሚለ። ቀኝም ቢመታ ግራ አንስጠውም አዎ ብሏል። ግን እንኳን መተው እንዲህ አተኩረ ካየው ራሱ ለምን እንደያየ ብሎ የሚጋጭ ሰው በስተዋል ነው። እውነት ነው፣ ግን ሩትን ለዚህ ጥሩ ስራዋ ምንም አታመሰግናትም። አው እሷማ ትንሿ ንግስት ናት። ግን እዚህ ሆና ደሞ በሳሎን ስራ እንድትመረዝ አልፈልግም። እሷ ደሞ ማየጋር ጋር አልሄድም ብላ ድርቅ ብላለች። ምክንያቷም እንደሆነ ሊገባኝ አልቻለም። ያው ፈርታ እኮ ነው የሚሆነው። ቢያንስ ትንሽ ጊዜ ይስጣት። እንደዚህ የተባለ በጣም ብዙ ቆየች እኮ። አሁንማ ግዴታ ነው መሄድ አለባት። ይሁን፣ ለዴባ ሁለታቸው አውሩበት አንተ ብቻ ምንም ነገር እንዳትወስን፣ እሺ? ግን እሷ እዚህ ቤት መሆኗ ምንም አይታየኝም። በዛ ላይ ደግሞ ከሳሩን ጋር አይጥና ድመት ሆነዋል። አዎ፣ ሳሩን ልክ አይደለችም። ሌላው ቢቀር እንደ ታላቅ እህትነቷ ሩትም ጠፍታ እንደ መገኘቷ ልታስብላት ይገባ ነበር። እንግዴለም እኔ አስተካክላታለሁ። እኔ የምልህ ህይወት የለችም እንዴ? በዚህ እንክብካቤማ ዴይ ኬር መክፈት አለብ በረስኪ ልግበናል፣ ያተ እና ዲቃላ አገኘት። አረ ለምታወሪው ነገር እያሰብች ተናገሪ። እንዲህ ሳሮ ትልቅ ሰው እኮ ነሽ አንቺ። ምን ነው ዲቃላ መሆኗን ልክድ ነው? ያለ ጋብቻ የተወለዱ ልጆች ሁሉ ዲቃላ ነው የሚባሉት። ስድቡ የሚጣበቅባት መስሎች ከሆነ በጣም ተሳስተሻል። ቆይ ግን እንዴት ብትደፍሩኝ ነው እዚህ ቤት ይዛችኋት የመጣችሁት ነው? ወይስ ታሳብዳችሁ ከቤት ልታስወጡኝ ነው? አውቃለሁ ይሄ ላንቺ በጣም ከባድ ነው፣ ግን ደግሞ እዚህ ይዟት የመጣው ዳዊት ነው። ሂጂ እና እሱን ጠይቂው። ስሚኝ፣ እኔና ህይወት ከዚህ በኋላ ምንም አይነት ነገር የለንም። አሁን ከዳዊት ጋር ፍቅር ጀምራለች። አትለኝም? እና ነገሩን በሙሉ ዳዊት ላይ ያላከ አንተ ራስህን ነጻ ልታወጣ መሆኑ ነው? በድዬሽ አለሁ ብዬ እኮ በተደጋጋሚ ቅርታ እየጠይኩሽ ነው። ከሱ በላይ ደግሞ አልሰቀልም። ለሱም እኮ ልብ ይጠይቃል። እሺ በቃ እንደፈለግሽ፣ በዩ ግን ደግሞ በቅርብ ሁሉም ነገር እንደሚያበቃ ተስፋ አለ። ያበቃል? እንዴት ሆኖ ነው የሚያበቃው? ኢል ለዚህ ንቀታችሁ ገና ዋጋችሁን እንድታገኙ ነው። እሺ ማደርጋችሁ፣ እንደፈለግሽ እኔ ሰልችቶኛል። ምን እኔ እንኳን ሰልችቶኛል አላልኩም። እሺ የማትረባ የወንድ አልጫ ቆይ ዳዊት ስለኔ አላወቀም ማለት ነው? ምንድን ነው የምታወሪው? አውቋል ማለቴ እኔ እህቱ እንዳልሆንኩኝ። በቃ ያኔ ያላት ትጨነቂሩት ማድረግ ያለብሽን ነገር አድርገሻል። አንቺ እዚህ ባት ኖሪ ኖሮ ሳሮን የገዛ እህቷን ገላ ነበር። ይህን ሁሉ ነገር ሲያውቅ ከዋሸሽው በላይ ያደረግሽው ጥሩ ነገር ይበልጥበታል። አይ ብሎ ደግሞ ከደበረው እኔ አለሁልሽ። እንዳፈሬ ግን ዳዊት ባይቀየመኝ ደስ ይለኝ ነበር። ይህንን ነገር እኮ ከመቶ ጊዜ በላይ ነግርሽኛል። እኔም ደግሞ አንድ አይነት ነው መልሴ አንቺ ያደረግሽው ነገር ምንም ነገር የለም። ሚኪ ዳዊት እንዳንተ ነገሮችን አቅልሎ ባይረዳስ? ቆይ ምን ይቀርብሻል? አላውቅም፣ ግን ውስጥ ይጨነቅብኛል። አንቺ አትጨነቂ እሺ። ለህይወት በጣም ደስ ብሎኛል፣ ግን በጣም ፈርቻለሁ። ሳሩን ለህፃኗ በጣም ቅርብ ናት፣ የሆነ ነገር እንዳታደርጋት ይወልሽ። ከፈጣሪ በታች እኛለን። እዚህ ቤት ያለ ሰው በሙሉ ይጠብቃታል። ምንም የሚያሳስብ ነገር የለም ቆይ አሁን ሁሉም ነገር ሲታወቅ እንዴት ነው የሚሆነው? ህይወትና ዳዊት ይዋደዳሉ ግን አብረ መሆን አይችሉም። ሳሩን ትታሰራለች። ሳሚ ሳሚ ደግሞ በጣም ከሁሉም ያሳዝነኛል። እንዴት? ቆይ ለምን እሷ አሳዘነሽ? ማን ናቸውም አይፈልጉትም። ሳሩንም፣ ህይወትም፣ ዳዊትም እንደዛው። የሆነ ቤተሰብ ውስጥ ገብቼ የበጠበጥኩ ይመስለኛል። አይ እንደውም አትርፈሻቸዋል። ቆይ እሺ አሁን ሁሉንም ነገር ልናገር ወይስ? ቆይ ግን ቤተሰቦችሽ ምናሉ? እነሱ እኮ ሁሉም ከዚህ ቤት ውጪ እንዳሉኝ ነው። ወንድሜም ሳሮን ስለማያምናት ከዚህ ሰፈር ጠፍቶ አያውቅም። ሁሌ ይከታተላታል። ኮፍያ አድርጎ በዚህ ሰፈር ሲያልፍ አልፎ አልፎ አይዋለሁ። አዎ እሱም እዚህ መምጣትህን አውቋል። እና ታዲያ ምን ማላለሽ ሚኪ? አሁን እኮ ትልቅ ልጅ ነኝ። ልክ ነኝ ብዬ ያሰብኩትን ነገር አደርጋለሁ። ስለዚህ ታዲያ ምን ልታደርጊ ነው? ስለ እሱ እያሰብኩ አይደለም። ገባኝ። በቃ ወጣ ብለን እንመለስ። አይ እኔ እስካሁን እዚ ያልነበርክ እንዴ? ወጥተን እንመለሳለን። መቆየት ከፈለሽ ቆይ፣ እኔ እዚህ ነው። ሚኪ፣ ድርቅ ካልክኮ ማንም አይችልን በጣም ታሳፍራለሽ እቺን አንድ ፍሬ ምንም ማታግልሽ አፍነሽ ልገያት ነበር የት አለች ህይወት የምትላት እቺ የት ነው ያለችው አረቀብስ ወደዛ በቃ አንቺ እንደዚህ ለይቶልሻል ማለት ነው ዘር በልልኝ እድሜ ላንተ እሺ አዎ አበጃለሁ አበጃለሁ እንዴ ምንድነው ጉዳዩ ምንድነው ችግሩ እንደዚህ እናትና ልጅ አታስወጣልኝም ኢሊ ያለበለዚያ በእጃ ንቄ ነው እሺ ምገድ ናቸው ጭራሽ ጭራሽ ብለሽ ብለሽ በአደባባይ ማስፈራራት ጀምርሽ አይደል

ዳዊት! ዳዊት! ልቀቀኝ፣ እያሳመምከኝ ነው። ይኸውልሽ እማይሆን ነገር እንዳደርግ አታስገድድኝ ሳሮን። ምን ልታደርግ ዱላም ከሆነ እኮ ከዚህ በፊት በጥፊ መታ ሳይተኛል። ያው ልገለኝ ካልሆነ ማለት ነው። ይሄ ትክክለኛ ባህሪሽ አይደለም። ወደ ራስ ተመለሽ ሳሮን። ነግሬሻለሁ፣ ዞር በልኝ በላ ዳዊት ምክንያት ነው። ይኸውልሽ ህይወት ህፃኑን ይዘሻት እኔ ክፍል ግቢ። አንድ ሰው በርን አይከፍትላት እሺ? አንድ ሰው አረ ራሱ ነው ነገር እንዳታደርግ አንቺ። ሳሮን አላወቅሻትም ማለት ነው። ይኸውልሽ ስመለስ ኤብር ተከፍቶ ካገኘው ፀቤ ከሷ ጋር ሲሆን ከአንች ጋር ነው። እሺ? ምን ነው እንደው ይቺ ሳሮ እናታ እያበለች ነው መሰለኝ። እና ቤት ውስጥ ቁልፍ ያለባት ነው ዳዊት። ዳዊት ዳዊት፣ ይኸውልሽ ህይወትን ካልገደልኳት እያለች እያበለች ነበር። እሺ ቆይ አሁን ምን ይሻላል? ምን ትሆናለች? ጨዋታ ስጨርስ ይወጣላት። አይ ቆይ ይሄ ነገር ሁሌ እንደዚህ ነው እንደሚሆነው እስከ ብቻ እንደዚህ የምንቀጥለው። አትጨናነቂ፣ በቅርቡ መፍትሄ እናገኛለን። ግን ይኸውልሽ ነግሬሻለሁ፣ አንድ ሰው ይሄን በር እንዳይከፍት። ማሮኒ ምን ያበደ። ይኸውልሽ ለማንኛውም አንቺ ከህይወት ጋር ሁኚ፣ እኔ እንቅልፍ ምናምን ከዚህ ልምጣ። ጥሩ አድርገሃል። ያለ እሱ እንኳን አንችላትም። ነገር ረሻለ አደረ፣ ማንም ሰው እንዳይከፍትላት እሺ። እንዴ ኡፍ ሳሮን ዳዊትሽቆይ፣ ሳሮ ናት። እንደዚህ የምትጭው ሌላም አለ ሊሆን ይችላል። ዳዊት እኮ አሁን በሬ ላይ አለፈኝ። ለሳሩን የእንቅልፍ ኪኒን ሊገዛላት አንቺ ደግሞ ትክክለኛ እህቱ አለሙንሽን ሲያውቅ ለራሱ ይገዛል። ያል እንደ አንተ ቤት ውስጥ እኮ ምን ያለነው። እስኪ ድምጽህን ቀንስ፣ ሰው ሊሰማን ይችላል።